ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የህዳር 29 የሰዓቱን መደመጥ ያለባቸውን መረጃዎች ይዤ ቀርቤአለሁ። በቅድሚያም አርእስተ ዜናዎቹን በማስቀደም እጀምራለሁ። በአገዛዙ ወታደሮችና በአማራ ፋኖ ኃይሎች መካከል ከኦሮሚያ እስከ አማራ ምድር የሚደረገው ውጊያ ተጠናክሮ ቀጥሏል። የፋኖ ኃይሎች በበርካታ ቀጠናዎችም ድል እየቀናቸው መሆኑ እየተነገረ ነው። የፋኖ ኃይሎች በኦሮሚያ ወለጋ እያደረጉት ባለው ከባድ ትንቅንቅ በአራት ግንባሮች ድል ሲቀናቸው የአገዛዙ ወታደር ሙትና ቁስለኛ ከመደረግን በተጨማሪ የአገዛዙ መመኪያ የሆነው ታንክ ከጥቅም ውጭ መደረጉም ነው የተገለጸው። የወለጋ ፋኖ ኃይል ለብቻው ከኦሮሚያ ሚሊሻ፣ ከኦሮሚያ ልዩ ኃይል፣ ከመከላከያና ከኦነግሸኔ ጥምር ጦር ጋር ገጥሟል ተብሏል። በዝርዝር መረጃ ይዘንበታል። በሌላ በኩል በጎንደር በጎጃምና ሸዋ ውጊያዎች ተደርገዋል። በሸዋ የአገዛዙ የኮማንዶ ጦር በፋ ያፋኑ ኃይሎች ከባድ ምት እንደገጠመው ሲነገር የሸዋ ፋኖ ሸዋ ርቢት ገብቶ እንደነበረም ተሰምቷል። እንዲሁም ጎጃም ላይ የአገዛዙን ኃይል የፋኖ ኃይሎች በቦምብ ጥቃት እንዳደረሱበትም ተነግሯል። ጉዳዩ ላይ ተጨማሪ ዝርዝር ዘገባ ይዘናል። ጎንደር ላይም በርካታ የብልጽግና አገዛዙ ወታደሮች የተደመሰሱበት ውጊያ ተደርጓል። በዝርዝር እንመለከተዋለን። ወዲህ ደግሞ በዛሬው ዕለት ቀዝቃዛ የሚል ስያሜ የተሰጠው ከጠቅላይ ሚኒስትር አብይ አህመድ እውቅና ውጭ የሆነ መፈንቅለ መንግስት በመቀሌ እየተደረገ ነው ተባለ። ዝርዝር መረጃ ይዘንበታል። በሌላ በኩል ከቲክቶከር አዶናይና የአየር ኃይል ውዝግብ ጋር በተያያዘ ቲክቶከሩን ወደ ዝግጅቱ የጋበዘው ባለሥልጣን እያለ ቲክቶከሩን እንዲቀበሉ የተነገራቸው ሻለቃ መታሰራቸው ተነግሯል። ዝርዝር መረጃ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርስተ ዜና የደመጣችሁትን መረጃዎች ወደ እናንተ ላደርስ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 ቀዳሜ ወደ አደረግኩት ዘገባ አልፋለሁ። አዲስ አበባ ዳግም በነዳጅ እጥረት ስጋት ውስጥ ወደቀች። የናፍጣ ምርት መጥፋት የትራንስፖርት እንቅስቃሴውን እያስተጓጎለው ነው። ባለፉት 24 ሰዓታት በአዲስ አበባ ከተማ በሚገኙ የተለያዩ የነዳጅ ማደያዎች ላይ ረጃጅም የተሽከርካሪ ሰልፎች እንደገና ብቅ ማለት ጀምረዋል። በተለይም የናፍጣ ምርት እጥረት በከፍተኛ ሁኔታ መከሰቱ የከተማዋን የትራንስፖርትና ሎጂስቲክ እንቅስቃሴ ቀውስ ውስጥ እየከተተው ይገኛል ተብሏል። ከትላንት ጀምሮ በተለያዩ የአዲስ አበባ አካባቢዎች በሚገኙ ማደያዎች እየታየ ያለው ውጥረት ዛሬ ጠዋት ተባብሶም ይታያል። በአንዳንድ አካባቢዎች በተለያየ የህዝብ ማመላለሻ አውቶቡሶች፣ የጭነት ተሽከርካሪዎችና የፋብሪካ ምርት አምራቾች ናፍጣ ምርት ለማግኘት ሌሊቱን በማደያዎች ተሰልፈው ለማደርም ተገደዋል። ከቤንዚን በተለይም ሁኔታ የናፍጣ ምርት እጥረት መከሰቱም ችግሩን ውስብስብ ያደርገዋል ነው የተባለው። የከተማዋ አብዛኛው የህዝብ ትራንስፖርት ትራንስፖርት አንበሳና ሸግር አውቶቡሶችን ጨምሮ እንዲሁም ከወደብ ወደ መሀል ሀገር የሚደረገው የጭነት እንቅስቃሴ የሚንቀሳቀሰው በናፍጣ መሆኑም ይታወቃል። በመሆኑም እጥረቱ በፍጥነት ካልተፈታ ከተራዊ ትራንስፖርት ችግር አልፎም በመሰረታዊ ሸቀጦች አቅርቦትና ዋጋ ላይ ጫና ሊፈጠር እንደሚችልም ኢኮኖሚስቶች ያስጠነቅቃሉ። በዛሬው ዕለት በአዲስ አበባ በተለያዩ መስመሮች ላይ የትራንስፖርት እጥረት በግልጽ የታየ ሲሆን ታክሲዎችና አውቶቡሶች በነዳጅ ሰልፍ ላይ በመሆናቸው ሰራተኞች ሰራተኞችና ተማሪዎች ወደ መዳረሻቸው ለመሄድ ሲቸገሩም ተስተውለዋል። አሽከርካሪዎች ለችግሩ መንስኤ በቂ አቅርቦት አለመኖሩ ነው ሲሉም፣ ሌሎች ደግሞ የዋጋ ጭማሪ ይደረጋል በሚል ግምት ምርት ተደብቆ ነው የሚል እምነትም አላቸው። አንዳንድ የነዳጅ ማደያዎች ናፍጥ የለም የሚል ማስታወቂያ በመናገር አገልግሎቱን ያቆሙ ሲሆን፣ በሌሎች ቦታዎች ደግሞ ጥቂት ምርት ሲመጣ ግፊያና ረብሻም እየተፈጠረ ነው። የነዳጅና ኢነርጂ ባለስልጣን በጉዳዩ ላይ እስካሁን ዝርዝር መግለጫም ባይሰጥም ከዚህ ቀደም በተመሳሳይ ክስተቶች ወቅት ችግር ከሎጅስቲክ እና ከስርጭት መስተጓጎል ጋር የተያያዘ እንጂ አቅርቦት እጥረት እንደሌለም ሲገልጽ መቆየቱ ይታወቃል። ይሁን እንጂ የሰልፉ ርዝመት እና የአሽከርካሪው ምሬት መሬት ያለውን እውነት ሌላ መሆኑንም ያመላክታል። የሚመለከተው አካል ፈጣን ምላሽ ካልሰጠ እየጀመረ ያለ ነዳጅ እጥረት በኢኮኖሚው ላይ ተጨማሪ ጫና ከመፍጠሩ በፊት መፍትሄ እንደሚያስፈልገው ነዋሪዎችም እየጠየቁ ነው። አሁን ተርበ ለበናል ከዚህ በላይ መራብ አንፈልግም ሲሉ የአዲስ አበባ ነዋሪዎች የነዳጅ እጥረቱ እንዲፈታ ጠይቀዋል። ጠቅላይ ሚኒስትሩ በቅርብ በሰጡት መግለጫ ለሀገር ውስጥ ፍጆታ የሚገባ ነዳጅ ወደ ጎረቤት ሀገር በኮንትሮባንድ እየተወሰደ እየተሸጠ ነው ሲሉ በይፋ መናገራቸው አይዘነጋም። ይህንን የሚሰሩት ደግሞ የራሳቸው ባለስልጣኖች ናቸው፣ ነገር ግን ሃይ ባይ የላቸውም። በሌላ በኩል የቲክቶክ ራዲዮና የአየር ኃይል ስልጠና ውዝግብ ትዕዛዝ ተቀብለው ያስተናገዱ ሻለቃም ታሰሩ። በቅርቡ ታዋቂው ቲክቶከር ሚዲያ አራማጅ አዶናይ በኢትዮጵያ አየር ኃይል ጠቅላይ መምሪያ በመገኘት የሰጠው ነው የተባለው ስልጠናና ጉብኝት በወታደራዊ ተቋምና በማህበራዊ ሚዲያው ዘንድ ከፍተኛ መነጋገሪያ ሆኖ በሰነበተበት በዚህ ወቅት ከጉዳዩ ጋር በተያዘ አንድ ከፍተኛ መኮንን መታሰራቸው ተሰምቷል። ለጉዳዩ ቅርበት ያላቸው የአየር ኃይል ምንጮች ለሚዲያችን እንደገለጹት የታሰሩት መኮንን ሻለቃ ፍቅሩ የሚባሉ የአየር ኃይል አባል ናቸው ተብሏል። እንደ ምንጮቹ ገለጻ ሻለቃ ፍቅሮ ወደ እስር የተወሰዱት አዶናይና አብሮት የነበሩ እንግዶች ወደ አየር ኃይል ግቢ በሚገቡበት ወቅት ከበላይ አካል በተሰጣቸው ትእዛዝ መሠረት እንግዶቹን በመቀበል በማስተናገዳቸው ነው። ጉዳዩን አነጋጋሪ ያደረገው በወታደራዊ መዋቅር ውስጥ አንድ ወታደር ከበላይ አመራር የሚሰጠውን ትእዛዝ የመፈጸም ግዴታ ያለበት መሆኑ እየታወቀ ትእዛዝ ሰጪ ወይንም ደግሞ እንግዶቹን የጋብዘው ከፍተኛ አካል ሳይጠየቅ ትእዛዝ ፈጻሚ መኮንን ብቻ ተለይተው መታሰራቸው ነው። የአየር ኃይል ምንጮቻችን እንደሚሉት አዶናይ ወደ ግቢው የጋበዘውና ስልጠና እንዲሰጥ ያመቻቸው አካል ማን እንደሆነ ግልጽ በሆነበት ሁኔታ ታዛዥን ሻለቃ ማሰር ተገቢ አይደለም ሲሉም ቅሬታቸውን ገልጿል። ቲክቶከር አዶናይ ለአየር ኃይል አባላት ስልጠና ሰጠም ሰግጥ ፈምሳለ መባሉን ተከትሎ በርካቶች አንድ የመዝናኛ ዘርፍ ላይ የሚንቀሳቀስ ግለሰብ ለእንዲህ አይነት ስትራቴጂካዊ ወታደራዊ ተቋም ምን አይነት ስልጠና ሊሰጥ ይችላል ሲሉ የድርጊቱን ተገቢ ግንኙነት ሲጠይቁ መሰንበታቸውም ይታወሳል። የሻለቃ ፍቅሩ እስር ይህንን ውዝግብ ተከትሎ የመጣ የማስተባበያ እርምጃ ሊሆን እንደሚችልም ግምቶች እየተሰጡ ሲሆን፣ የአየር ኃይል አመራሮች በጉዳዩ ላይ እስካሁን ይፋዊ መግለጫም አልሰጡም ነው የተባለው። ጉዳዩን እንዲፈጽም ትእዛዝ የሰጠው አመራር እያለ ጉዳዩን አስፈጽም ተብሎ የታዘዘው ታዛዥ ታሰረ ማለት ነው። እንግዲህ ኢትዮጵያ ይቺ ነች። ይህ በእንዲህ እንዳለ በመቀሌ የቀዝቃዛው መፈንቅለ መንግስት ሊደረግ መሆኑ ተነገረ። በአብይ አህመድ የተሾሙት ጊዜያዊ አስተዳደር ታደሰ ወረደ በሞንጆሪኖ ሊገረሰሱ ነው። ከትግራይ ክልል የሚወጡ መረጃዎች እንደሚያሳዩት የህወሀት አመራር በዚህ ሳምንት ጄኔራል ታደሰ ወረደን በዶክተር ደብረጽዮን ገብረ ሚካኤል ለመተካት እየተንቀሳቀሰ ነው። ይህ የአመራር ለውጥ የክልሉን ጊዜያዊ የመንግስት ፕሬዝዳንት ቦታ የሚመለከትም ነው ተብሏል። የኢትዮጵያ ህገ መንግስት አወቃቀር የክልል ጊዜያዊ መንግስት ፕሬዚዳንት የመሾምን ስልጣን በጠቅላይ ሚኒስትሩ እጅ ስር እንደሚሆን ይገልጻል። ነገር ግን የህወሀት

አብይ አህመድን ሳይጠይቁ አብይ አህመድ ምን ታመጣለህ በሚል በሞንጆሪኖ ነው ቀጥተኛ ትእዛዝ ጄኔራል ታደሰ ወረደን ከሹመት በማንሳት ዶክተር ደብረጽዮን ገብረ ሚካኤልን ወደ ፕሬዝዳንትነት ሊመልሱ መሆናቸው ነው የተነገረው። ከሳምንታት በፊት ታደሰ ወረደ ማስፈራሪያዎች እየደረሱብኝ ነው ሲሉ መናገራቸውም አይዘነጋም። ከዚህ በተጨማሪ ደግሞ የነ ሞንጆሪኖ ቡድን ጦርነቱን ለማድረግ በዝግጅት ላይ እንደሆነ በርካታ ዘገባዎችን ስንሰራ ቆይተናል። ከነዚህ ዝግጅቶች መካከል ዶክተር ደብረጽዮን ገብረ ሚካኤልን በታደሰ ወረዳ ቦታ መሾም እንደሆነም በርካታ መረጃዎችን ሰጥተናቸው ነበር። ታዲያ የዚህ ሂደት ዋና አካል ዛሬ ላይ ተጀምሯል። በትግራይ ክልል በተለያዩ አካባቢ ያሉ ካቢኔዎች ወደ መቀሌ እየተመሙም ነው። የመትመሚያቸው ምክንያትም ሹመቱን ለማጽደቅ ነው ተብሏል። አሁን በቀጥታ ከአማራ ክልል ወዳገኘዋቸው የጦር ግንባር መረጃዎች አልፋለሁ። በኤፍራታና ግድሞ ወረዳ በተረገው ውጊያ በርካታ አገዛዙ ኮማንዶ አባላት ሲገደሉ በርካቶች መቁሰላቸው ታወቀ። በአፋባሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓያዕቆብ ኮር 77 ክፍለ ጦር በትላንትናው ዕለት በኤፍራታና ግድም ወረዳ ባደረገው ተጋድሎ ታላቅ ድል ተቀዳጅቶ መዋሎን ሚዲያችን ከኮሮ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በወረዳው ካላኮርማ ቀበሌና አካባቢው ላይ በተደረገው ውጊያ በአየር ወለድ ኮማንዶ የ103ኛ አየር ወለድ ክፍለ ጦር ኮማንዶ አባላት ከባድ የሆነ የሰብዓዊና ምቁሳዊ ኪሳራም እንደደረሰባቸው ነው የተገለጸው። በዚህ ቀጠና ከወደ ፋኖ ነው የተሰነዘረባቸውን ጥቃት መቋቋም ያቃታቸው የአገዛዙ ቅልብ ኮማንዶዎች ሲሸሹ ያገኟቸውን ንጹሐን የእናንተ ወገኖች ናቸው ያጠቁን በሚል እንደረሸኗቸውም ተሰምቷል። በዚህም ሰብል በመሰብሰብ ላይ የነበሩ አቶ እምሻው ከፈለኛ የተባሉ አርሶ አደር ሲገደሉ፣ ሌሎች ንጹሐኖችም መጎዳታቸውን ነው የአይን ማኞች የገለጹ እዚሁ ሸዋ ላይ ስንቆይ፣ የአውደ ውጊያ መረጃ ሸዋ ሮቢት ላይ ተጠናክሮ በቀጠለው የሸዋ ተጋሎ በሸዋሮቢትና አዋሳኝ ቀጠና የአፄ አምደ ጽዮን ኮር ራምቦ ክፍለ ጦርና ሰባት ለሰባት ክፍለ ጦር ከአርበኞች ጦር ሰራዊት ጋር በቅንጅት እያደረጉት ባለው ውጊያ በብልጽግናው 13ኛ የአየር ወለድ ክፍለ ጦር ላይ ክንዳቸውን በማሳረፍ ላይ ይገኛሉ። የብልጽግናው ዙፋን አስጠባቂ መነሻውን ከሸዋሮቢት ከተማ በማድረግ ወደ ፋኖ ቀጠና መንደር ቆቦ ቀጠና ከሌሊቱ 11 ሰዓት ላይ ያቀና ሲሆን የአፋሃድ ሸዋ ጠቅላይ ግዛትዝ የአጼ አምደ ጽዮን ኮር አካል የሆኑት የራምቦ ክፍለ ጦር ማንበግር ሶስተኛ ሻለቃና የሰባት ለሰባ ክፍለ ጦር ሲኖ ሻለቃ በተሬና ቆቦ ቀጠና ከሚገኘው የአርበኛ ጦር ሰራዊት የታደለ ወርቁ ብርጌድ አሻግሬ ሻለቃ ጋር በቅንጅት ባድረጉት ውጊያ የአገዛዞን 13ኛ አየር ወለድ ክፍለ ጦር የፖሊሲ አድማ ብተናና የሆድ አደሮን የምልሻ ስብስብ የፋኖ ኃይሎች አይቅጡ ቅጣት እንደቀጡት ነው የአይን ማኞች የተናገሩት። ፋኖ ኃይል ቀድሞ በደረሰው የብልጽግና እንቅስቃሴ መሰረት ገዢ ቦታዎችን በመያዝ ለአገዛዙ ወራሪ ኃይል ቀጠናው ፔርሙዳም ሆኖበታል ነው የተባለው። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አፄ አምደጽዮን ኮር በወሰደው ሰፊ ግዳጅ ቀጠና ከሸዋ አዋሳኝ ወሎ ቤት አማራ ደገርና አካባቢው እስካ ጣዬ ኤፌሶን ድረስ በማካለል በአገዛዙ ኃይል ላይ ተከታታይ ድሎችን እያስመዘገበም ይገኛል። ይህ በእንዲህ እንዳለ እዚሁ ሸዋ ላይ የአፈሃድ ሸዋ ጠቅላይ ግዛት እዝ የአርበኞች ፋኖ ጦር ከራስ አቅጠና ካሉ አምስት ብርጌዶች የተውጣጡ ሻምበሎች ጋር በዛሬው እለት ሸዋሮቢት ከተማ በመግባት የብልጽግናን የውጊያ እቅድ በማዛባት ታሪክ መስራቱም ታውቋል። የአገዛዙ ዙፋን አስጠባቂ አንድ መቶ ሶስተኛ አየር ወለድ ኮማንዶም መነሻውን ከሸዋሮቢት ከተማ በማድረግ ወደ ቆቦ በማቅናት የፋኖን ኃይል ለማጥቃት የተንቀሳቀሰውና ውጊያ የከፈተ ቢሆንም የአፋዋደሸው ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራምቦ ክፍለ ጦር ማንበግር ሶስተኛ ሻለቃና ሰባት ክፍለ ጦር ሲኖ ሻለቃ የአርበኞች ፋኖ ጦር የታደለ ወርቁ ብርጌድ አናብስቶች የብልጽግናን ኃይል መተውታለ ሲሉ የአይን እማኞች ገልጸዋል። የአገዛዙ አየር ውለድ ኮማንዶ በዋናነት ወደ ቆቦ በማቅናት በርካታ ኃይሉን በርካታ ኃይሉን ያሰለፈ ሲሆን የአፋር ሸዋ ጠቅላይ ግዛት እዝ የአርበኞች ፋኖ ጦር ከራሳ ቀጠና ካሉ አምስት ብርጌዶችና ቃኞች የተውጣጣ ኃይል ሸዋሮቢ ከተማ በመግባት ለጥቃት ወደ ቆቦ ያቀናውን የብልጽግናን አየር ውለድ ከኋላው በመምታት የብልጽግናን ኃይል አስሮ የነበረውን የውጊያ ቅድ በማዛባት የሸዋ ጠቅላይ ግዛት እዝ አርበኞች ጦር የብልጽግናን የውጊያ ቅም አዛብተውታል ነው የተባለው። ወደ ጎጃም እናልፋለን። ጠቅል ሻለቃ አዳሩን በተለያዩ ቦታዎች አጠቃው ሲል ተናገረም። ባለፈው ሳምንት ሌሊት ጠቅል ሻለቃ ቢቸና ከተማ ላይ ሰርጎ በመግባት በቦምብ ሲያጋየው ማደሩ ይታወሳል። አገዛዙ ይህንን ጥቃት ተከትሎ በርካታ ኃይል ሲያስገባ የሰነበተ ሲሆን እንዳመጣጡ አናብስቶቹ ሲያስተናግዱት ቢቆይም ዛሬም አዳሩን በድጋሚ የብልጽግና ኃይል እንደለመደው ፋኖን በሌሊት ለማፈነድ ጥቃት ለመፈጸም በሶስት አቅጣጫ ከብ አድርጎም ወደ ፋኖ ካምፕ ቢተምም ጠቅል ሻለቃ በጀግናው ሻለቃ ቃል ኪዳን ልቀናው እየተመራች ቀዶ ጥገናም አድርጋለች ሲሉ የፋኖ ኃይሎች አስታውቀዋል።

በዚህም ሸበል ዙሪያ ማንቆርቆሪያም የትመንና ቢቸና ማረሚያ ቤቱ ላይ የብልጽግና ኃይል ባለበት ሰርጎ በመግባት በውስን የሰው ኃይል በነፍስ ወከፍ መሣሪያና ቦምብ በመታገዝ በተመሳሳይ ሰዓት ከፍተኛ ጥቃት መሰንዘራቸውን ነው የፋኖ ኃይሎች አስታወቁት። የቃል ቀኝ እጅ የሆነው ፋኖ ቦምበኛው ዮሐንስ ትእዛዙን በመቀበል ቢቸና ከተማ ላይ ከብልጽግና ጋር ተፋጦ ሰርጎ በመግባት ማረሚያ ቤቱ ላይ ቦምብ በመጣል በብልጽግና ላይ ጉዳት በማድረስና የስነ ልቦና ጫና በመፍጠር ነፍስ ያውጪኝ በማለት ወደ ቢቸና ከተማ እንዲፈረጥጡ እንዲመለሱም አድርጓቸዋል ሲሉ ነው የመረጃ ምንጮች የገለጹ። በዚህም የብልጽግና ኃይል በሸበል ዙሪያ እንዲሁም የትምንና ቢቸና ላይ በርካታ የቦምብ ጥቃቶች ተፈጽመውባቸዋል ነው የተባለው። ወደ ጎንደር እናልፋለን። በአባት አርበኞች ጥሩምባ ነጋሪት የአገዛዙ ሰራዊት ተደመሰሰ ተባለ። ራሳቸውን ያደራጁ አባት አርበኞች ድልን ተጎናጸፉም። ከአገዛዙ ሰራዊት ጥቃት ራሳቸውን ለማዳን በደቡብ ጎንደር ስማዳ ወረዳ የተደራጁ አባት አርበኞች በርካታ የአገዛዙ ሰራዊት ሙትና ቁስለኛ ማድረጋቸው ተገልጿል። በስማዳ ወረዳ ጃምባ ሜዳ ቀበሌ፣ ቀጭን ወንዝ ቀበሌና አባጅር ቀበሌ ላይ በአባት አርበኞችና በብልጽግና ስርዓት አስጠባቂ ሰራዊት መካከል በተደረገ አውደ ውጊያ በርካታ የአገዛዙ ሰራዊት ሙትና ቁስለኛ ሲሆን በእነዚህ ቀበሌዎች ገፍቶ የአማራ ህዝብን ሊጨፈጭፍ ሲያሳልፍ የዘለቀው የአገዛዙ ሰራዊት ተደምስሶ በህይወት የተረፈው እግሬ አውጪኝ ብሎም ፈርጥጧል ነው የተባለው። ከረፈደ 12 ሰዓት በትላንትናው ዕለት እስከ ሌሊቱ 8 ሰዓት ድረስ በዘለቀው አውደ ውጊያም የብልጽግና ሰራዊት በድሽቃ ሞርተርና ዙ 23 ታግዞም ጦርነቱን ያስካሄደው ቢሆንም የአባት አርበኞች በምንሽር በወግ ጅግራ በብልጅግ እንዲሁም በወጨፎ የአገዛዙን ሰራዊት ሲያናፍጡት ውለዋል የተባለው ከ40 አምስት በላይ የብልጽግና ሰራዊት የሞተ ሲሆን በርካቶች ቆስለዋል። ከነዚህ መካከል የተቆጠሩት ብቻ ከ31 በላይ ቆስለኛ በመኪና ጭኖ ቀጠናውን ለቆ ወደ ኋላም ፈርጥጧል። የአባት አርበኞች እየሸለሉና እየፎከሩ የብልጽግናን ሰራዊት ከእግር እግር እየተከታተሉ በገባበት ጉሬና ሸለቆ እያናፈጡት ውለዋል ሲሉ የዓይን እማኞች ማኞች ገልጸዋል። እነዚህ የአባት አርበኞች ከዚህ ቀደም የአብይ አህመድ የግል ታጣቂ የሆነውን ሰራዊት የ72 የግል ታጣቂ መሳሪያ አስፈትቶ ዘርፍ ወደ ሲሆን በዛሬው ዕለትም የለመደች ጦጣ ይሉ ዘንድ የሰባት የትግል ታጣቂዎችን መሳሪያ መክፈፍ እየጀመረ የአካባቢ አርበኞች በጥሩምባ በመጠራራት ከቀጠናቸው ዘሎ የገባውን ይህንን ያገዛዙነ ሰራዊት እንዳወደሙት ነው የተነገረው። አባት አርበኞች ማንም ምንም አይነት ኃይል ሳያደራጃቸውና ሳይደግፋቸው ራሳቸውን ከሰልቃጩ ቡድን ለመታደግ ሲሉ በአማራነት ስለ ልቦና በፋኖነት ወኔም ተነሳስተው የራስ አበበን የበላይ ዘለቀን የመይሳው ካሳን የንጉስ ሚካኤል ታሪክን ጠብቀውና አስከብረው ከመገኘትም በላይ የማይነጠፍ የራሳቸውን ታሪክም እየጻፉ ነው። ይህ በእንዲህ እንዳለ ፋኖ በኦሮሚያ ድል ቀን ነው። የምስራቅ ወለጋ ዞን ኪረም ወረዳ በጠዋቱ ከሐሮ አዲስ ዓለም ከተማ ወደ ባጊነ ቀበሌ ልዩ ስሙ ሾሆሮ መድኃኔ ዓለም ያመራው አገዛዙ ጥምር ጦር ከፍተኛ ጉዳት ማስተናገዱን ተከትሎ የተረፈው ተበትኖም ሸሽቷል። በሌላኛው አቅጣጫ ሻሾበር ከተማን ለመቆጣጠር በጋሎ ገበያ በኩል የገባው የአገዛዙ ከፍተኛ ጦር ጉዳት አስተናግዶ ከተማዋን መቆጣጠር ይቅርና ህይወቱን ለማትረፍ ወደ ኋላ በማፈግፈግ ምሽግ በመያዝ ተጨማሪ ኃይል እየጠበቀ እንደሚገኝ ነው የተነገረው። በተያያዘ ዜና በዛሬው ጦርነት ከፍተኛ ጉዳት ያስተናግደው የአገዛዙ ጥምር ጦር ሙትና ቁስለኛውን አንድ አምፖላንስ ሁለት ባስና በኦራል ወደ ሆሮ ጉሮ ወለጋ ዞን አምሩ ወረዳ አጋምሳ ከተማ በአሁኑ ሰዓት ማስገባቱን የከተማዋ ተሽከርካሪዎች ለሚዲያችን ገልጸዋል። በውጊያው የፋኖ ኃይሎች በወለጋ ከፍተኛ ድል እየተቀዳጁ ሲሆን አገዛዙ ኃይል ይጠቀምበት የነበረ አንድ ታንክም ሙሉ ለሙሉ ከጥቅም ውጭ መሆኑን ነው የፋኖ ኃይሎች ያስታወቁ። የፋኖ ኃይሎች በወለጋ ከአማራ ክልሉ ባልተናነሰ እንዳውም ከፍ ባለመልኩ ከሰሞኑ ከባድ ተጋድሎ እያደረጉም ድል እየተቀዳጁም ይገኛሉ የተባለው በወለጋ መከላከያ ሰራዊቱም፣ የኦሮሚያ ልዩ ኃይል፣ የኦሮሚያ ሚሊሻና ኦነግሸኔ በአንድ ላይ ሆነው የገጠሟቸው የአማራ ፋኖ ኃይሎች ለብቻቸው ያለምንም ኃይል አጋዥነት ታላቅ ድል እየተቀዳጁ ነው። ማርከው በታጠቁት መሳሪያ ብቻ ይህን ያክል ጀብዱ ከሰሩ ከዚህ ከፍ ያለ ደረጃ ላይ ሲሆኑ ደግሞ የሚሰሩት ጀብዱ አስደማሚ ነው የሚሆነው። በነገራችን ላይ ከሳምንታት በፊት ሶስት ኮሎኔሎችም በአንድ ቀን የተመቱበት እዚሁ ወለጋ ላይ በፋኖ ኃይሎች ነው። ከፍተኛ የመከላከያ ጄኔራሎች ከሀገር እየኮበለሉ ነው ተባለ። በአስተዳደር ውስጥ መደናገጥ እንደተፈጠረም ተዘግቧል። የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ አዛዦች ከሀገር እየወጡ መሆናቸውን በተቃዋሚ ወገኖችና በማህበራዊ ሚዲያዎች ላይ በሚዘገቡ መረጃዎች ተገለጸ። ይህ የመኮብለል ድርጊት በዋና ከተማይቱ በሚገኘው የአገ ተዛዙ አራት ኪሎ መቀመጫ ውስጥ ከፍተኛ የሆነ ድንጋጤ መፍጠሩም ነው የተነገረው። ጄኔራል ሰለሞን ገብሬ፣ የደቡብ ምዕራብ እዝ ኮማንድ ፖስት አዛዥ የነበሩት ጄኔራል ሰለሞን ገብሬ ሁለቱ ልጆቻቸውን ይዘው ከኢትዮጵያ መውጣታቸው ተዘግበዋል። ጄኔራል ሰለሞን ገብሬ ቀደም ብለው ሚስታቸውንና እናታቸውን ከሀገር እንዳስወጡም የተዘገበ ሲሆን አሁን ደግሞ ሁለቱ ልጆቻቸውን ይዘው መንግስትን ከድተው ከሀገር መውጣታቸው ተረጋግጧል በሚል በስፋት እየተነገረ ነው። ይህ ከሀገር መውጣት የበርካታ የአብይ ብልጽግና ፓርቲ ከፍተኛ ባለስልጣናትና ጄኔራሎች ቤተሰቦቻቸውን ከሀገር የማስወጣት ዝንባሌም አካል መሆኑን ምንጮች ተስፋ መቁረጡ በገዢው መዋቅር ውስጥ እየጨመረ መምጣቱን የሚያሳይ ምልክት እንደሆነም ይገልጻሉ። የመኮብለል ዜና በአራት ኪሎ ውስጥ መደናገጥ ከመፍጠሩም በላይ አንዳንድ ጄኔራሎች በብሔር ማንነታቸው ኦሮሞ መሆናቸው ለጠቅላይ ሚኒስትር አብይ አህመድ አስተዳደር ትልቅ የሞራል ጉድለት ሆኗል እየተባለም ነው። በዚህ ምክንያት ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ሲል በአንዳንድ ሲቪል ባለስልጣናት ላይ እንዳደረጉት ቀሪዎቹን ጀኔራሎች እንቅስቃሴያቸውን ለመገደብ ፓስፖርታቸውን ሊነጥቁ ወይንም በፈቃዳቸው ብቻ እንዲንቀሳቀሱ የማድረግ እቅድ ሊኖራቸው እንደሚችልም ግምት ተሰጥቷል። የመንግስት ባለስልጣኖችና ጀኔራሎች ከሀገር ሲወጡ በኪሳቸው ከፍተኛ መጠን ያለው የውጭ ምንዛሬ ዶላር ይዘው እንደሚኮበልሉም እየተነገረ ሲሆን በተቃራኒው አገዛዙ ከስድስት ሺህ ብር በታች የሚከፍላቸው ተራ ወታደሮች ግን ከፍተኛ የጦር አደጋ ላይ እየወደቁ በፋኖም እየተለቀሙ ይገኛሉ። ጊዜና ሰዓት እየጠበቁ ግን ጀነራሎቻቸው ከፍተኛ የመዘበሩትን ዶላር ይዘው ከሀገር ይሸሻሉ። ከጀነራል ሰለሞን ገብሬ በፊትም በርካታ ጀነራሎች ከሀገር መኮብለላቸው፣ ባለስልጣናት ጭምር መውጣታቸው ከዚህ ቀደም በሰፊው ተዘግበዋል። የብልጽግና ኃይሎች መንግስታቸው እየፈረሰ መሆኑን የተረዱት ይመስላል። ለዚህም ቀድመው ራስን የማዳን ስራም እየሰሩ ነው። አረማሽ ተመልካቾቻችን፣ በመጨረሻም ከዚህ የነዳጅ መጥፋት ጋር በተያያዘ ከዋጋው ጋር በተያያዘም አሁን በደረሰን መረጃ የነዳጅ ዋጋ እጅጉኑ በአዲስ አበባም ሆነ በሌሎች አካባቢዎች እንደጨመረ ነው እየተነገረን ያለው። አንዳንድ ቦታዎች እንደውም በእጥፍ ጨምሯል የሚል መረጃዎች ደርሰውናል። ከዚህ ጉዳይ ጋር በተያያዘ ደግሞ በቀጣዩ ዜና ወጃችን ያሉ የዋጋ ንረቱን በተመለከተ ያሉ የዋጋ ልዩነቶችን እንዲሁም ሌሎች መረጃዎችን አሰናድተን ይዘን የምንመለስ ይሆናል። ነገር ግን ያለው ሁኔታ እጅግ አስጊ ነው። ነዳጅ ሲወደድ ሁሉም ነገር እንደሚጨምር ይታወቃል። ስለዚህ አሁን ባለው ኢኮኖሚ ላይ እንደዚህ ነገሮች ሲታዩ እጅግ አስጊ ነው።